ሁሉም ሰው የአሜሪካን ድሪም የተባለውን ነገር እስካላሳካው ድረስ ይወደዋል አንዴ ስታሳካው እውነታ ሲሆን ግን እንደ በፊቱ አይወዱትም ምን ተፈጠረ መሰላችሁ በፊት የጀመርኩ አካባቢ እዛው የራሴ ጂም ውስጥ ነበር እያደርኩ ምሰራው ክላየንቶቼ ደንበኞቼ ይመጣሉ ግድ ፎር ዩ በርታ ህልምህን እያባረርክ ነው ይህንን አሜሪካን ድሪም ያልከውን ነገር ለማሳካት እየጣርክ ነው ጠንክረ ተጓዝ ይሉኛል ምክንያቱም ዞር ብለው ሲመለከቱ አልጋ ለብሴን ይመለከቱታል እዛችሁ ጋር አንጥፌ ነው ምተኛው እነሱ እኔን የዛን የመመልከት በጣም ደስ ብሏቸው ነበር። ምክንያቱም እየጣርኩ ነው፣ እየሞከርኩ ነው። እኔንም መደገፍ ይፈልጋሉ። እኔንም መደገፍ የሚፈልጉ ብዙ ከመኖራቸው የተነሳ እኔን ስላዩ እዛው ጋር ጂም እየከፈሉ ሜምበር የሆኑ ነበር። ሁሉም ሰው ይደግፈኛል ማለት ይቻላል። ከዘጠኝ ወር በኋላ ግን ታሪክ ተቀየረ። ማናጀር ቀጥር ያለው በስሩ ብዙ ሰራተኞች አሉት። በቃ አሁን ከዚህ በኋላ ጂም ውስጥ መተኛት የለብኝም እቤቴ እያደርኩ ከዛ ጠዋት ጠዋት ወደ ጂሙ መምጣት ጀመርኩ። ልክ የእንግዳ ማረፊያው ጋር ስመጣ ከዘጠኝ ወር በፊት ለእኔ በርታ ሲሉኝ የነበሩት ወይንም ደግሞ ጎበዝ ጠንክር ወደ ሕልም እየሮጥክ ነው ሲሉኝ የነበሩት ሰውዬ አሁንም አለቃውን ተቀየርክብን፣ እንደዚህ አይነት ነገሮችን መናገር ጀመሩ። እና የዛኔ እኔ ከልቤ ነበር የደነቀጥኩት። ምክንያቱም ሲደግፉኝ የነበሩ ሰዎች ናቸው እና ዞር ብዬ እነሱንም ተመለከትኳቸው ስደግፉኝ አልነበር ወይ? ስታበረታቱኝ አልነበር ወይ? አሳካው ስትሉኝ የነበረውን ነገር አሳክቼ እኮ ነው አሁን የቆምኩት ብዬ አሰብኩና የዛኔ ነው በቃ ሁሉም ነገር የተገለጠልኝ። ሰዎች ጥሩ እንድትሰሩ ይፈልጋሉ፣ ከእነሱ በላይ እንድትሰሩ ግን አይፈልጉም። በሕይወታችሁ ግቦቻችሁን ተመልክታችሁ ለምንድን ነው እነዚህ ግቦች ቶሎ ወደ ሕይወት የማይመጡት? ለምንድን ነው እነዚህን ማሳካት የከበደኝ ብላችሁ ትጠይቃላችሁ። ችግሩም ያለው እዚሁ ጋር ይመስለኛል። ግባቸውን ያሳኩ ሰዎችን ስትመለከቱ እንደነሱ መሆን ያምሯቸዋል። ነገር ግን እነሱን ማየት የቻላችሁት አንዴ ግባቸውን ካሳኩ በኋላ ነው። እነሱ በመንገዳቸው ላይ ብዙ ውድቀት ሲያጋጥማቸው ወይንም ደግሞ ሳይሳካላቸው ሲቀር ማንም ዞር ብሎ አላያቸውም። አሁን ግን ስኬታማ ሲሆኑ ተመለከታችሁ። በእናንተም ጉዞ ውስጥ ተመሳሳይ ነገር ነው የሚፈጠረው። እናንተ ስትሞክሩ ራችሁ ስትሄዱ ሳይሳካላችሁ ሲቀር ማንም አይመለከተው፣ ማንም ስለ እናንተ ግድ አይሰጠው። ያንን ነገር ስኬታማ ስታደርጉት ወይንም የጀመራችሁትን ነገር በሚገባው በጠበቃችሁበት ደረጃ ስትጨርሱት የዛኔ የብዙ ሰዎችን ትኩረት ታገኛላችሁ። ሰርንሊ ይሄ ሁሉ ህዝብ ለእኔ ይለካ ያስባል ብላችሁ ታምናላችሁ። ሰዎች ሁሌም ቢሆን ልብ የሚሉት የሚያስተውሉት እናንተ ስታሸንፉ ብቻ ነው። በማሸነፋችሁ ቢበሳጩም ባይበሳጩም ልብ ማለታቸው ግን አይቀርም። ስለዚህ አሁን አሌክስ ይሄ ምን ማለት ነው ካላችሁ፣ ማንም ሰው ምንም ያህል ዓመት ይልፋ የተሳካለት ዓመት ለሚያየው ሰው ሁሉ በዛው ዓመት ሁሉንም ነገር የጀመረ ይመስላል። ስለዚህ ያንን ሰው ስትመለከቱት፣ በአንድ ያማረለት፣ በአንድ የሰመረለት ትላላችሁ። እናንተ ያላያችሁት፣ እናንተ ልብ ያላላችሁት ግን በጣም ብዙ ዓመታቶች ከኋላ አሉ። ብቻውን የተሰቃየበት ጊዜ አለ። በዚሁ ስለ ፌሊየር ደግሞ ማውራት አለብን። ውድቀትን ፈርታችሁ ቁጭ ያላችሁ በጣም ብዙ ሰዎች ትኖሩ ይሆናል። ስወድቅ ሰው ምን ይለኛል ብላችሁ ያሰባችሁ ትኖራላችሁ። ሰው ምንም ግድ አይሰጠውም ስለ እናንተ፣ የሚመለከተው ነገር የለም። ስፔሽሊ ደግሞ ተሸንፋችሁ ወይንም ደግሞ ወድቃችሁ ከሆነ ማንም ለእናንተ ግድ አይሰጠውም። ስራ ፈጠራ የሚባለው ነገር ኢንትረፕረነርሺፕ ወይንም ደግሞ ቢዝነስ ውስጥ መግባት የሚባለው ነገር በአጠቃላይ ከባድ የሚያደርግብን ነገር ምንድን ነው ካላችሁ ጥረታችሁ፣ ልፋታችሁ የቱጋር እንደሚያልቅ አታውቁም። ነገር ግን አሁንም መቀጠል አለባችሁ። እርግጠኛ ሆኜ ልነገራችሁ የምችለው አንድ ነገር ስኬትን ያዩ ሰዎች እንዳለ በዚህ እርግጠኛ ባልሆኑበት መንገድ ላይ መሄዳቸውን ነው። ታዲያ በእነዚህ ሁሉ ጊዜያቶች ውስጥ ደግሞ ሀርድወርክ የሚባል ነገር እንዳለም እንዳትረሱ። ጠንክሮ መስራት የሚባለውን ነገር ብዙ ጊዜ ሰዎች በሌላ መንገድ ይመለከቱታል። ዝም ብሎ መልፋት ብቻ አይደለም ሀርድወርክ ማለት። ሀርድወርክ ማለት አንድ ነገር ላይ ለረጅም ጊዜ ፎከስ ማድረግ ማለትም ነው። እናንተ አላማዬ ነው ስራዬ ነው ብላችሁ ያሰባችሁት ነገር ላይ ሁሌም ቢሆን ትኩረት ልታደረጉ ይገባል፣ በምትሰሩም በማትሰሩበትም ጊዜ። ብዙ ታላላቅ የሚባሉ ሰዎችን ተራክ የሚባሉ ሰዎች የነጠላቸውን ነገር እየተመለከታችሁ እምትመጡትም በዚህ ነው። ብዙ ሰዎች ራሳቸው ሰራተኛ ይመለከታሉ። ያንን ስላደረጉ ጠንካራ ሰራተኛ ናቸው ማለት አይደለም። እስከ ዛሬ ድረስ ሰርተው ከሚያውቁት በላይ ሰርተዋሉ። እስከ ዛሬ ድረስ ሰርተው ከሚያውቁበት በላይ ሰሩ ማለት ግን ለዓላማው በቂ የሚባል ስራ ነው ማለት አይደለም። ዓላማችሁ ከዛ በላይ ስራ ሊጠይቅ ይችላል። በአንድ ነገር ላይ በአንድ ስራ ላይ ታላቅ መሆን ማለት ምን ማለት እንደሆነ ከተረዳችሁ፣ ምን ያህል ጊዜም እንደሚፈጅ ካወቃችሁ በህይወታችሁ ውስጥ ታላቅ የምትሆኑባቸው በጣም ጥቂት ነገሮች ብቻ እንዳሉ ልብ ትላላችሁ። ስለዚህ አሁን እኔ አንድ መስክ መርጬ በዛ ነገር ላይ በጣም ታላቅ ወይም ግሬት የሚባል ሰው በሆን፣ ሌሎች ነገር ላይ አሁንም ታላቅ ለመሆን ተመሳሳይ ስራ ይጠብቀኛል። የሰው ልጅ ደግሞ በሁሉም ነገር ውስጥ ታላቅ ሊሆን አይችልም። የሆነ የራሱ የሆነ መክሊት አለው። የራሱ የሆነ ፐርፖስ ወይንም አላማ ባለበት በዛ መንገድ ነው ታላቅ የሚሆነው። ምክንያቱም በአንድ ነገር ላይ ኤክሰፕሽንን ለመባል በጣም ጥቂቶቹ የሚደርሱበት ደረጃ ላይ ለመድረስ እንኳን ከአምስት እስከ ሰባት ዓመት ይጠይቃል። በዛ ዘርፍ ውስጥ አይነኬ የሚባል ሰው ለመሆን ማለት ነው። የጠንክሮ መስራት ብርሃን ሆኜ እንደ ምልክት በአገለግለን የምንም ቅር አይለኝም። ኤክሰለንስ ያለው እዛ ጋር ነው። ይህም ሳይክል ደግሞ ለዘላለም የሚያቆም አይደለም። በህይወት ውስጥ ተጨማሪ ከምንማረው ነገር በላይ የሚያስታውሰን ነገር ቢኖር የተሻለ ነው ብዬ አምናለሁ። እንደ ሰው ልጅ በጣም የምንጠቀሙ ነገሮችን ማስታወስ እየቻለን ስንሄድ ነው። ምክንያቱም እኔም በህይወቴ ተመልክቼዋለሁ። አንድ ማድረግ ወይም ማከናወን ያለብኝ ነገር እያለ ያንን ነገር ሳላረግ ቀርና በጊዜ ሌሎች ብዙ የማይረቡ ወይም የማይጠቅሙኝን ነገሮች አረግ ከጨረስኩ በኋላ ለካ ይህንን ነገር ማድረግ አለብኝ ብዬ አሁንም ማስታወስና ያቺን ነገር አረጋታለሁ። ያንን ተግባር ከጨረስኩ በኋላ ግን ሁሌ የምገረማለሁ፣ እንዴ በጣም ብዙ ሰዓት የሚፈጅ መስሎ ነበር እኮ እላለሁ። ምናልባትም ከመጀመሪያውም ራሴን እያስታወስኩ በቀጥል ኖሮ ያንን ማድረግ ያለብ ነገር ና ተጨማሪ ሌሎች ማድረግ ያለብኝን አራትና አምስት ነገሮች አደርግ ነበር። ለእኔ በግሌ በጣም ከባድ የምላቸው ጊዜያቶች ከእንቅልፌ ተነስቼ ወደ ስራ የምገባባቸው ጊዜያቶች ናቸው። ወደ ስራ ለመግባት ብዙ ደቂቃ ይፈጅብኝ ነበር። አንድን ስራ ሰርጄ ካጠናቀቅኩ በኋላም ወደ ሌላ ስራ ለመሸጋገር አንድ ሰላሳ ደቂቃ ባክናለሁ እና እነዛን ጊዜያቶች እያጠበቅኩ ማምጣት ነበር ስራዬ። ከእንቅልፌ እንደተነሳው ግን ዝም ብዬ ኮምፒውተሬ ላይ ቁጭ ብዬ የመጣውን ነገር እሰራዋለሁ ብል ኖሮ የተሻሉ ነገሮችን እያከናወንኩ የሚሄድበት መጠን ከፍ እያለ እየጨመረ ይመጣ ነበረ። ብዙ ቢዝነስ ኦነሮችም እዚህ ጋር ይሳሳታሉ ብዬ አምናለሁ። ሁሉም ሰው ሳይሰራ ቀርቶ እኮ አይደለም ይሰራል። ነገር ግን የሚጠቅመው ነገር ላይ አይደለም እየሰራ ያለው። ለድርጅታቸው ውጤት የሚያመጣ ነገር ላይ ሳይሆን ውጤት የማያመጡ በጣም ጥቃቅን ነገሮች ላይ ነው ጊዜያቸውን የሚያጠፉት። በኋላ ላይ ውጤት የሚባለው ነገር ሲመጣ ከለፉት አንጻር ሲነጻጸር ምንም አጥጋቢ አይደለም። ለምንድን ነው ይሄ ነገር እየተሳካልኝ ያልሆነው ብሎ ማታ ይጸልያል። መልሱ ግን ያለው ሁለቱም ጋ ነው እያምናለው። ወርኪንግ ሃርድ ወርኪንግ ስማርት፣ በደንብ ጠንክሮ መስራት በብልሃትም መስራት። የሆነ ጊዜ ላይ አንድ ሰው አገኘው። እዚህ አሜሪካ ውስጥ 13 እና 14 በጣም ስክሴስፉል ወይም ስኬታማ የሚባሉ ጂሞችን ከፍቷል። ጂሞቹ በጣም ታዋቂ ናቸው፣ ብዙ ክላየንትና ከስተመሮችም አሉት። ከእሱ ጋርም እያወረው በነበርኩበት ሰዓት ላይ ማይ ማናጀርስ ወርክ ኦፕን ትጎል አለኝ። ኦፕን ትጎል የሚለው ነገር ምንም አልገባኝምና ምን ማለት ነው አልኩት። ግባቸውን እስኪያሳኩ ድረስ ጂም አይዘጋም፣ ሁሉም ነገር ክፍት ነው አለኝ። ስለዚህ አሁን ግብ ብለው ያስቀመጡትን ነገር በግማሽ ቀን ውስጥ ካሳኩት ያ ጂም ከሰዓት ይዘጋል። ግባቸውን ግን ካላሳኩ ያ ጂም ለ24 ሰዓትም ክፍት የሚሆንበት ጊዜ አለ አለኝ። ይህንንም ነገር አንዴ ከዚህ ሰውዬ ከሰማው በኋላ ዞር ዞር ብዬ ስመለከት በጣም ትልቅ የሚባሉ ውጤት የሚያመጡ አትሌቶችም፣ በየትኛውም ዘርፍ ስኬታማ የሚባሉ ሰዎች ይህንን ነገር በስራቸው በህይወታቸው ውስጥ ሲጠቀሙት ተመለከትኩ። ለምሳሌ የባስኬትቦል አትሌት የሆነ ሰው ኳሱን ቅርጫት ውስጥ መቶ ጊዜ ካልከተትኩ ከዚች ሜዳ ንቅንቅ ብዬ አልወጣም ብሎ ካሰበ ያንን ኳስ መቶ ጊዜ ቅርጫት ውስጥ እስኪከት ድረስ እዛች ሜዳ ላይ መቆሙ አይቀርም። ስራውን በሰላሳ ደቂቃ የጨርሰውም በሙሉ ቀን ያ አትሌት ያንን ስራ ሳይጨርስ ግን ንቅንቅ አይልም። ብዙ ጊዜ ቆይታችሁን በግባችሁ ላይ ካደረጋችሁ ግባችሁን የማሳካት እድላችሁ ከፍ ያለ ነው። ምክንያቱም በምንም አይነት ጊዜ የተገደበ አይደለም። ፎከሳችሁ ግባችሁ ላይ ብቻ ነው። ብዙ ጊዜ ራሴ ላይ የማረገው ነገር አለ። ማንም ሰው ሳያየኝ ሲቀር ወይም ደግሞ ለብቻዬ ስሆን አሁን መስራት አለብህ ሰው ስትሰራ ከሚያየህ በላይ አሁን መልፋት አለብህ ምክንያቱም አለበለዚያ አንተ አትረባም እያልኩ ለራሴ ነግረዋለሁ። ራሴን እልህ የማስያዣ መንገድ ነው የጀመርኩት። በቃ እልህ እያስያስኩት ያንን ነገር እንድፈጽም አደርገዋለሁ። ብዬ ያላሰብኩትን ነገር እያደረግኩ ከዛም በላይ ውጤት እንዳመጣ ማስገደድ ነው። መቼም ቢሆን ካላቆማችሁ፣ በምትሰሩት ነገር ውስጥ እየቀጠላችሁ ከሄዳችሁ እናንተ ምን ያህል ማሳካት እንደምችሉ ሁሉ ለራሳችሁ እያስመሰከራችሁ ትመጣላችሁ። እኔም ጠንክሬ እንድሰራ እና እንድቀጥል ያደረገኝ ነገር ይሄ ነው። በቃ እሱ ሲያዘኝ በጣም ሳቲስፋይንግ የሆነ ፊሊንግ አለው። እንደዚህ ማድረግ እችላለሁ እንዴ? ይህንን ማሳካት እችላለሁ እንዴ? ብዬ ራሴን እስክጠይቅ ድረስ ብዙ ነገሮችን ገፍቼ አሳካቸዋለሁ። ለዚህ ነው ለእኔ ግብ የሚባለው ነገር ሃርድ ወርክ ወይንም ደግሞ ጠንክሮ መስራት የሆነው። የሆነ ነገርን ለማግኘት ጠንክሬ መስራት አለብኝ ካላችሁ፣ ውጤት የሚባለው ነገር ያ ማግኘት የፈለጋችሁት ነገር ነው። አሁን ግን ዋናው ዓላማዊ ጠንክሮ መስራት ነው ካላችሁ፣ ዞር ብላችሁ ልትለኩት የምችሉት ነገር ጠንክሮ መስራትን ብቻ ነው። ምንም አይነት ውጤት ይምጣ ጠንክራችሁ መስራታችሁ አይቀርም ማለት ነው። ታዲያ ጠንክራችሁ እየሰራችሁ በቀጠላችሁበት ሰዓት ደግሞ ሕይወታችሁን ሪክሬት እያረጋችሁ ከነበራችሁበትም ወጥታችሁ መሆን የነበረባችሁ ቦታ ላይ ልትሆኑ ትችላላችሁ ራሳችሁን ብቻ እንደ አዲስ ዲስከቨር የምታደርጉበት ጉዞ በየቀኑ ጠዋጧት ትነሳላችሁ ምን ያህል ጠንክሬ እየሰራው ነው የሚለውን ነገር ብቻ ሜዥር እያረጋችሁ እስከ አቅማችሁ ጥግ መሞከር ነው የድሮ ቀናቶቼን ወደ ኋላ መለስ ብዬ ሳስባቸው በጣም የምወዳቸው ቀኖቼ አቅም አጥቼ እስከ መጨረሻው ድረስ ተንፈራፍሬ የጨረስኩባቸው ጊዜያቶች ናቸው በቃ በባዶ ታንክ ስሰራ የዋልኩባቸው ጊዜያቶች ስፔሻሊ የመጀመሪያዎቹ ጊዜያቶች፣ የት እንደሚሄድ እርግጠኛ አይደለሁም፣ ነገር ግን ኤንጂኑ አሌክስ ርሞዚ የተባለው ሰውዬ ምን ያህል ርቀት መሄድ ይችላል የሚለውን ነገር ለማወቅ ብቻ ነዳጁን እስከ መጨረሻው ድረስ ረግጬ ነበር ስራዬ ነበረው። የት እንደሚሄድ አላቅም፣ ዝም ብዬ ቀጥታ መርገጥ ነበር ስራዬ። መንገዱ ሃይዌ የነበረው አሁን ከፍታና ዝቅታ መጣበት፣ ጠመዝማዛ መንገዶችም ተከተሉ። ስለዚህ አሁን ሪስክ የሚባል ነገር መጣ ማለት ነው። የማጣው ነገር አለ። ቢያንስ ከተራራው ላይ መውደቅን አልፈልግም። ስለዚህ አሌክስ ርሞዚ የተባለውን መኪና በደንብ አርጊ እየነዳሁት በተመሳሳይ ሁኔታ እየተጠነቀቅኩ ሄዳለሁ። እንደ አሸናፊ አክት ማድረግ የምትጀምሩበት ጊዜና አሸናፊ የምትሆኑበት ጊዜ መሀል ሰፊ የሚባል ክፍተት አለ። እንደ አሸናፊ ብትሆኑም እንኳን የማታሸንፉባቸው ወቅቶችና ጊዜያቶች ይኖራሉ። እስፔሻሊ ያገኘዋለሁ አስቤዋለሁ፣ ይህንን ነው ማሳካው ብላቸው ያስቀምጣችሁት ነገር በጣም ከፍ ያለ ነገር ከሆነ እንደዛ አይነት ሰው እንኳን ብትሆኑ፣ ያንን ነገር የሚያሳካ ሰው እንኳን ብትሆኑ፣ እዛ ነጥብ ላይ እስክደርሱ ድረስ ጊዜው የበለጠ እየረዘመ ይመጣል። ያቺን ጊዜ እንደምንም ማለፋችሁ ነው እናንተን ዊነር ወይንም ደሞ አሸናፊ ሊያደርጋችሁ የሚችለው። ብዙ ሰው በጣም ትክክለኛ የሚባል መንገድ ላይም ቆይቶ የሚሳሳተው በዛው መንገድ ቀይሮ ተስፋ የሚቆርጠውን በዚህ ምክንያት ነው። በቢዝነስ ውስጥ ማደግ የሚባለው ነገር በጣም ፔንፉል የሆነ ኤክስፒሪየንስ ነው። ጥሩ እየሄደ የነበረው የለመደላችሁም ንግድ በአንድ ቀጥ ብሎ ሲቆምባችሁም አሁንም ፔንፉል ነው። ገበያችሁ እያሽቆለቆለ ሲመጣ ምን ማድረግ እንዳለባችሁ ሳታውቁ ስትቀሩ አሁንም ለእናንተ ህመም ነው የሚሆነው። ስለዚህ ምንም አይነት ሁኔታ ላይ ሆኑ ህመም የሚባለው ነገር ልታመልጡት አትችሉ ስለዚህ ሪያልቲ ወይንም እውነታ ነው ብለን ለምናስበው ነገር ፔን የሚባለው የሚባለው ነገር አስፈላጊ የሆነ ነገር ከሆነ ምናልባትም የመኖራችን ምልክት ቢሆንስ? ስለዚህ ቀጣይ ህመም ሲሰማችሁ ምናልባትም እንደ ችግር ከምትመለከቱት በህይወት እንዳለው ማረጋገጫዬ ነው፣ ምልክቴ ነው ብላችሁ ብታስቡትስ? በምንም አይነት ሴክተር ውስጥ አሸናፊ የሆኑ ሰዎችን ብትመለከቱ፣ ታላላቅ የተባሉትን ሰዎች ካያችሁ፣ እንዛይቲ ወይንም ስትሬስ የተባለውን ጭንቀት የተባለውን ነገር ልክ እንደ ኤክሳይትመንት፣ እንደ ጉጉት ነው የሚያዩት። ሲጨነቁ ደስ ይላቸዋል። ምንድን ነው እንደዚህ ያጓጓኝ ብለው ያንን ነገር ለማድረግ የበለጠ ይነሳሳሉ። ስሜቱ አንድ ነው ወይ ካላችሁ፣ አዎ ተመሳሳይ ነው የሚሰማቸው የጭንቀት ስሜት ነው። ነገር ግን ያንን የጭንቀት ስሜት የሚያዩበት መነጽር ጭንቀቱ እነሱ ላይ ያላቸውን የስልጣን መጠን የሚለይ ይሆናል። እንደ ጉጉት ካዩት እነሱ ላይ ስልጣን አለው ማለት ሳይሆን እነሱን የበለጠ እንዲሄዱ እየረዳቸው ነው። የምርም እንደ ተጨነቁ ማሰብ ከጀመሩ ግን ያ ጭንቀት እነሱን እየወረራቸው ይመጣና ጭራሽ ሽባ እየሆኑ እንዲሄዱ ነው የሚያደርጋቸው። ስለዚህ ጭንቀት ከተሰማችሁ የእኔ ምክር ሊሆን የሚችለው ነገር የበለጠ ልምምድ ያስፈልጋቸዋል ነው። ያንን ነገር የተጨነቃችሁበትን ነገር የበለጠ ለማድረግ ለማድረግ ሞክሩ ያንን የፈራችሁትን ወይም ያስጨነቃችሁን ነገር እያደረጋችሁ ካልቀጠላችሁ ብቻ ነው የጭንቀት ስሜት እናንተ ላይ እየነገሰ ሄደው። ሌላኛው ጭንቀት እናንተ ላይ የሚመጣበት ምክንያት ያ ያደረጋችሁት ነገር ላይ በቂ የሚባል ፕሬፐሬሽን ወይንም ደግሞ ዝግጅት ሳታደርጉ ስትቀሩ ነው። የቢሮ ስብሰባችሁ ላይ ምናልባትም እየደነገጣችሁ ፕሬዘንት ለማድረግ የምትፈሩ ከሆነ ያ አቀርበዋለሁ ብላችሁ ያሰባችሁት ነገር ላይ በቂ የሚባል የዝግጅት ጊዜና አላሳለፋችሁም አልተዘጋጃችሁበትም ማለት ነው። የዝግጅት ማነስም ነው ደግሞ እናንተ ያንን ነገር እየፈራችሁ እንድትመጡና እንድትጨነቁ ያደርጋል።

በምታደርጉት ነገር ዙሪያ አለመጨነቅን ከፈለጋችሁ ያንን ነገር ሺ ጊዜ አርጉት። ሺ ጊዜ ስታደርጉትም ደግሞ እናንተን እየሰለቻችሁ ይመጣል። አንድ ነገር እናንተን አሰለቻችሁ ማለትም ደግሞ በጣም ጥሩ ሆነላችሁ ማለት ነው። በዛ ሰዓት ላይ ያንን ነገር ብዙ ጊዜ ከማድረጋችሁ የተነሳ ስለ ውጤቱ ጉዳይ አይሰጣችሁ። ያ ነገር ከእናንተ ስሜት የሚወስድ ነገር አይሆንም። በቃ የሚያሰለቻችሁ ጉዳይ ነው። ትታችሁታል። ምንም ይምጣ፣ ብቻ እናንተ ያንን ነገር አለማድረግ ብቻ ነው የምትፈልጉት። በእንቅልፍ ልባችሁም ያንን ነገር አርጉ ምትባሉ የምታደረጉ ሰዎች ነው የምትሆኑት፣ ምክንያቱም በጣም ብዙ ኤክስፔሪንስ አላችሁ ማለት ነው ነው። ስለ ኮንፊደንስም ከወራን ደግሞ እንደ ፕሬዲክቲቭ ሜትሪክ ከተመለከት ነው፣ ማለትም ደግሞ አንድ ነገር ሊፈጠር ይችላል ብለን ያ ነገር የሚፈጠርልን ከሆነ እዚህ አይነት የኮንፊደንስ ደረጃ ላይ ለመድረስ የዛ ነገር ብዙ ማስረጃ ያስፈልገናል። የሆነ ነገር ይፈጠራል ብላችሁ ያ ነገር መፈጠሩን የሚያሳዩ ብዙ እስከዛሬ የተፈጠሩ ነገሮች ካሏችሁ የምርም በዛ ላይ ተነስታችሁ እናንተ ኮንፊደንት መሆን ትችላላችሁ። ይሄ ነው ምልክቴ፣ ከዚህ በፊትም ተሳክቶልኛል ስለዚህ አሁንም ይሳካልኛል ትላላችሁ፣ ያ ነገር አሁንም ለእናንተ ይሳካል። አንድ ስኬታማ የሆነን ሰው እንዴት ነው ልለይ የምችለው ብላችሁ ካሰባችሁ የምትለዩበት ቀላሉ መንገድ ምንም ነገር ሳይፈጠር አክት ማድረግ የሚችል ከሆነ ነው። ምንም ነገር ባይመጣም ያንን ነገር መተግበር የሚችል ሰው ከሆነ ያ ሰውዬ ስኬታማ ሰው ነው ወይንም ደግሞ የሚሆን ምንም ነገር ሳይፈጠርለት አሁንም ተግባር ላይ በጣም ጎበዝ የሆነ ሰው የማያቸው ውጤቶች እሱ ከጠበቃቸው ቀስ ሊሉበት ይችላሉ። በጊዜ ሂደት ግን እሱ ከሚጠብቃቸው በላይ በጣም በፍጥነት እየመጡለት ይሄዳሉ። ብዙ ሰውም እዚህ ሉብ ውስጥ ይታሰራል። በጣም ትላልቅ ነገሮችን ኢማጅን ያደረጉና ያስቡና እነዛ ነገሮች በፍጥረት እንዲከሰቱላቸው ይፈልጋሉ። ምንም ነገር ሳይመለከት ግን አክት የሚያደርገውን ሰው ከተመለከታችሁት እንደዛ አይነት ትላልቅ ነገርን አይፈልግም። በቃ ዝም ብሎ መስራት ብቻ ነው ስራው። ኤክስፔክቴሽኖቹ ወይም የሚጠብቃቸውም ነገሮች ሊምትድ የሆኑ ነገሮች ናቸው። በዛ መንገድ ላይ ግን እየቀጠለ በሄደ ቁጥር እነዚህ ሊሚቴሽኖች እየተነሱለት ማለትም ደግሞ የሚመለከታቸውን ነገሮች ከፍ እያሉ ይመጣሉ። ይሄ ራሳችሁ ለማሻሻል ብላችሁ የምትኖሩት ህይወት ለራሴ የሆነ ነገር ሊያዝ ብላችሁ የምትሄዱበት መንገድ በቀላሉ እርግጠኛ ለመሆንን ጓደኛ ማድረግ ነው። ምን እንደሚፈጠር ምንም የምታውቁት ነገር የለም። እንደዛ ቢሆንም ግን አሁንም እርግጠኛ ለመሆናችሁን እየወደዳችሁት ከእሱ ጋር እየቆያችሁ መሄድ አለባችሁ። ከማንም በላይ ለራሳችሁ ደጋፊ መሆን ያለባችሁ ራሳችሁ ናችሁ። ማንም ሰው ራሳችሁን ከምትደግፉት በላይ ላይ እንዲደግፋችሁ አታርጉ። ያ ከተፈጠረ እናንተ በራሳችሁ እያመናችሁ አይደለም ማለት ነው። ስለዚህ እርግጠኛ ባልሆነበት መንገድ ውስጥ፣ ሁሉም ነገር ጨለማ በመሰለበት መንገድ ውስጥ አይናችሁን አብረታችሁን ቢሆን ጨፈናችሁ እንደምንም ብላችሁ ያንን ጊዜ ልታልፉት ይገባል። ከዛ በኋላ ነው ብርሃኑ የሚመጣው። ታዋቂው አሜሪካዊ ኢንተርፕረነርና ጸሐፊ አሌክስ ኦርሞዚ እስከ መጨረሻው ስለተከታተላችሁ አመሰግናለሁ ቻ